ስህን ህይወት በቃ ኑር። የፈለግከው እሱን አይደል? እኔ እንደሆነ ማለት ነው፣ በቃ እኔ አሁን ላይ ደስተኛ ነኝ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። ትናንትና እንግዲህ ሄሎ ከባድ ውሳኔ ወስና ነበረ፣ ያብንም የራስን ህይወት ኑር፣ ከዚህ በኋላ እኔ አይመለከተኝም፣ እኔ በጣም ደስተኛ ነኝ፣ አሁን ያለሁበት ነገር ተመችቶኛል ብላ ነበረ። ብዙዎቹም ደግሞ ከእንዳልክ ጋር ተመለሽ፣ እንዳልክ ይወድሻል፣ ያከብርሻል፣ እባክሽን ሄሉዬ እያሉ በኮሜንትም ሲያጨናንቋት ነበረ ማለት ነው። ሄሉ ግን ዛሬ ምን የመሰለ የብረት መዝጊያ ሸበላ ይዛመታ መታ አዲስ ህይወት ጀምር ያለው ብላለች ማለት ነው። ከባድ ነው ባድ ነው። ቤተሰብ እኔ ግን ማለት ነው ሄሉ ከየት ነው የምታመጣቸው? ሸበላ ሸበላ በቃ ሞዴል ሞዴል ወንዶች ነው በነገራችን ላይ ሄሉ ጋር የሚገኙት ማለት ነው። ቁም ነገር ቁም ነገር ሄሉ ዝን ብሎ በቃ ተልካሻ ነገር ይዛት መጣ። የሚያኮራ ግርማ ሞገስ ያላቸው ወንዶች ቀብረር ያሉ ጅንን ያሉ አለባበሳቸው ራሱ የሚያማምር ነው ይዛቸው የምትመጣው እና ሄሉ ከየት ነው የምታገኛቸው ግን ግን አንድ ሰው እኮ ይበቃሻል። ኔ ቆንጆ በአንድ ሰው ጽኝ በቃ አሁን እንዳልክዬ በጣም ነው የሚወደሽ። እኔ እኔ እኔ ሄሉዬ ብትሆን ብዬ የማስበው ማለት ነው። ከድሮ ፍቅረኛዋ ጋ ከናቲ ጋ ነበር እውነት ለመናገር ከናቲ ጋ ማለት ነው። ግን ከናቲ በኋላ በጣም ብዙ ወንዶች በህይወቷ እየገቡ ነው እና አንዱም የሚረባ አላገኘችም። ያብም እንግዲህ እንደምታዩት ነው በመሀል ላይ ሌላ ሴት እያስገባ ምናምን ማለት ነው እና ግማሹ ከያብ ጋር እንድትሆን ይፈልጋሉ። ግማሾቹ ደግሞ ወደ እንዳልክ እንድትመለስ ይፈልጋሉ። እንዳልክ በጣም ነው የሚወዳት እና ወደ እንዳልክ ልጅ ነው የሚሉት። አሁን ትናንትና ራሱ በቃ ያብ ከህይወቷ ውጣ፣ አንፈልግም ወደ እንዳልክ ጋር ሂጂ፣ እንዳልክ ይወድሻል፣ ያከብርሻል ምናምን እያሉ ነበረ እና፣ ነገር ግን ሄሉ ትናንት እንግዲህ ቆፍጠን ብላ ከባድ ውሳኔ ነበር የወሰነችው። አይታችሁ ከሆነ አልፈልግም፣ በቃ ራስን ህይወት ኑር ሁሉ ብለዋለች። ግን ልጅቷን ይቅርታ ተቀብላታለች ሰላምን እና በዚህ አጋጣሚ ማለት ነው ኪራ ኪራን ሰብስክራይብ አድርጉት። ኪራ በጣም ምርጥ ልጅ ነው የእውነት ቻናሉን አሳድጉለት። በጣም ምርጥ ምርጥ ምርጥ ልጅ ኪራዬ ማደግ ያለበት ምስራት ያለበት ልጅ ነው እና ኪራን ሰብስክራይብ በማድረግ ተባበሩ ማለት ነው እና እሱም ያው እያስታረቀ ነበር። ተይ ሄሉዬ፣ የምትወሰኝ ውሳኔ ጥሩ አይደለም ሲላት ነበረ ማለት ነው እና እንግዲህ ዛሬ ደግሞ ይዘው የመጣችው ወንድ አይታችሁ ከሆነ ያው ያምራል። ሄሉዬ በጣም ነው የሚያምረው። ግን ማን ነው? ምንድን ነው? ምንድን ነው ግን እኔ ሊገባኝ አልቻለም። ቤተሰብ የሄሉ ማለት በቃ በየሳምንቱ በየወሩ የሚቀያየሩት ነገር ግራ እየገባኝ ነው። እና አዲስ ህይወት ብላ እንግዲህ ይዛው የመጣችው ወንድ ያብን ለማናደር ነው ወይስ ምንድን ነው? ይሄ ነገር ይመለስልኝ። ግን በጣም ጅንን ያለ ነው፣ ጅንን ያለ ሰዎች አዲስ አይላችሁም? ግን ስታዩት እንዴት ነው ልባችሁ? ምናምን የሆነ በቃ እንዴት ነው የሆነ ቃ ትርተዋል። አልጨመረም። አይ ምርጥ ልጅ ነው። ግን እሷ ብቃት አላት፣ በምርጫ ላይ አንደኛ ናት። ግን አቋም የላቸውም እኮ ችግሩ፣ አቋም የላቸውም ይዛቸው የምትመጣውና፣ ሄሉ በአንድ መጽናት አለብሽ። እውነት ወንድ ቢለዋወጥ ምንም ዋጋ የለውም አንድ ለአንቺ የሚሆንሽን ሰው አንቺን የሚወድሽ የሚያከብርሽ ጽኑ የሆነ ሰው መርጠሽ በዛ ሰው መጽናት ነው ያለብሽ እንጂ ማለት ነው በቃ የቀያየርሻቸው ቁጥር እነሱ ራሱ ሌላ ነገር ነው የሚያስቡት። ከተለያየ ወንድ ጋር ሲያዩሽ ሌላ ነገር ነው የሚያስቡት። እውነት ነው የምላችሁና ሄሉዬ ራስሽን በማይጎዳ መልኩ አስበሽበት ምርጫሽን ብታሳምሪ መልካም ነው ብዬ አስባለሁ ማለት ነው። የእውነት እምላችሁ በዚህ አጋጣሚ ስለ ናሄ መናገር የምፈልገው ነገር አለ። ናሄ ማለት ነው ባለፈው ላይ ገብቶ ነበረ እና ወዴት እየሄደ እንደሆነ አላውቅም። ናሄ ማለት እንግዲህ ልጅቷ ምንድነው ይሄ የአንገት ሀብሉ ላይ ማለት ነው መስተፋቅር ተደርጎበታል ተብሎ አስወልቀውታልና ቲክታክ ገብቶ ምንድን ነው ያለው ስለ ህይወቱ አያስብም መሰለኝ ሳስበው፣ ስለ ህይወቱ ስለ ትዳሩ ሳይሆን ስለ ዩቲዩብ ነው የሚያስበው ላይቭ ላይ ገብቶ ምንድን ያለው? እኔ በጣም ላይ እናደደኝ። ዩትባችንን ሽር አድርጉ፣ ዩትባችንን ሰብስክራይብ አድርጉ፣ ከዛኛ እንገናኛለን፣ እንታረቃለን፣ ትዳር ይስተካክላል ይላል። ስለ ትዳርህ ነው ማሰብ ያለብህ ስለ ትዳርህ። ዩትብ ሽር ተደረገ ምን አላለ ምን አላለ። እዛ ጋር ብዙ ልጆች እየተጨናነቁ ነው በአንተ ትዳር መፍረስ ማለት ነው እና እንደው እናንተ እኮ የትዳር ተምሳሌት ነበራችሁ እኛ ከእናንተ ብዙ ነገር ነበር የምንጠብቀው እንዴት እንደዚህ ይሆናል እያሉ እየገቡ እንደውም ብዙ ልጆች አስተያየት ሲሰጡ ነበረ ማለት ነው እና ማሰብ ያለብህ ስለ ልጆችህ ስለ ውብዬ ነው ከውብዬ ጋር ሰላም እንድንፈጥር ከፈለጋችሁ የአፍ የአፍ ወለምታ ይሁን አላውቅም ሰላም እንድንፈጥር ከፈለጋችሁ ምናምን ዩቲዩባችንን ሼር አድርጎ ይላል ማለት እንዴ እኔ ማ ልጁ ምንድን ነው የነካው በቃ ልጁ ጨለለ እንዴ ነው ያልኩት ጨለለ ወይ ነው ያልኩት። የእውነት እንደውም በመሀል ላይ ኔትወርክ አቋርጦ አስወጣው ማለት ነው። እንኳንም ወጣ፣ እንኳንም ወጣ። እና ትዳር ማለት ክብር ነው። መጀመሪያ ወደ ራስ ተመለስ። አሁን ጸበልም ሄድ እያሉት ነበር፣ እየሄድኩ ነው እያለ ነው እና መጀመሪያ ራስህን ማረጋጋት አለብህ፣ ወደ ራስ መመለስ አለብህ። ከዛ በኋላ ነው ሶሻል ሚዲያ ላይ ኖርማን ሰው ሆነ መምጣት ያለብህ ማለት ነው። እና አላቅም ብቻ ሲቀጥል ከዛች ሴት ጋር ድጋሚ መገናኘት ምናምን ፈጽሞ የለብህ በምንም አይነት መንገድ ቢሆን አይደለም። ከእሷ ጋር ቀርቶ ማለት ነው ከአቅራቢዋ የእሷ ጓደኞች ጋር ራሱ መገናኘት እንደሌለብህ ነው እኔ ማስበው እና መረጋጋት ነገር የሚባል ነገር አለ። መረጋጋት ያስፈልግሃል። ልጆችን ማሰብ አለብህ። ባለቤትን በእርግጥ ሙብዬ በጣም ጠንካራ ሴት ናት። ጠንካራ ሴት እርጉዝ ሆና ያ ሁሉ ነገር ሲደርስባት ብዙ ነገር ስትባል፣ በእግዚአብሔር ብርታት ደግሞ እዚህ ደረጃ ላይ ደርሳለች። ልጇንም በሰላም ተገላግላ ከዛ በኋላም ደግሞ ብዙ ፈተናዎች እየደረሱባት ነው ያሉት ማለት ነው እና እኔ የፈለገ ነገር ቢሆን ማለት ነው ከሴት ጎን ነው የምቆመው። እውነት ነው የምላችሁት። ለእውነትም ማለት፣ ለእውነትም ውብዬ ጋርም ስህተት አለ። ያው ስህተት ካለ መናገር ግድ ነው እና ባለፈው ራሱ አይታችሁ ከሆነ ስለ ሀብሉ ከአንገቱ ላይ እንደወለቀ ጊዜ የሆነ ብቻ ራሱን እንትን አይልም ነበረ፣ ቅብርርር ያደርገው ነበረ። እና እንዳትወስዱት፣ እንዳትወስዱት ያለበት ፓርት ካያችሁት ማለት ነው እዛ ጋር፣ አሁን እሷ በጣም ትሬት እያደረገችሁ ነበረ። የተለያዩ ቪዲዮዎች ላይ በተለይ ይሄ ነገር መሆኑ ከታወቀ በኋላ ማለት ነው እና እሱ ግን የሚያስበው ምንድነው ስለ ስብስክራይብ ስለ ላይክ ስለ ሼር ከባድ ነው ብቻ እናንተ እኔ እንደዚህ አይነት ነገር በጣም ነው የምፈራው በነገራችን ላይ በጣም እና መፍትሄው ምንድነው ወደ እምነት መጓዝ ነው ያለብህ ወደ እምነት ቦታ እንጂ ስለ ስብስክራይብ ምናምን አይደለም ማሰብ ያለብህ አንተ ስትኖር ነው ልጆችህ ደስተኛ ሆነው የሚኖሩት ማለት ነው እና ለዚችን ለህፃኗ ለህፃኗም ለወንዱም ልጅ ቢሆን የአባትን ፍቅር አሳይተህ ቀን በቀን ትሬት እያደረክ ነው መቀጠል ያለብህ እንጂ አሁን እዚህ ጋር የምንሰማው የምናየው ነገር ከባ